ዛሬ አንድ ጥሩ ነገር ሼር አደርጋቸዋለሁ። የዛሬ ሼር የማደርጋቸው ነገር የማንነት መለኪያ ስኬት አይደለም። የማንነት መለኪያ ስኬት አይደለም። ለዚህ አንድ አንድ ሰውን ምሳሌ አድርገን መውሰድ እንችላለን። ማይክል ጆርዳን የቅርጫት ኳስ ተጫዋቹ ማለት ነው። በቅርጫት ኳስ ጨዋታ ላይ ዘመኑን በሙሉ ዘጠኝ ሺህ ኳሶችን ሞክሯል ግን ዘጠኙንም ሺ ሙከራዎቹ ስቷቸዋል። ሶስት መቶ ውድድሮችን ተሸንፈዋል። ሶስት መቶ ውድድሮች ኳሱን እየተጫወተ ከቡድኑ ጋር ከአጋሮቹ ጋር ምኖን ተሸንፈዋል። እነዚያን ሶስት መቶ ጨዋታዎች ላይ የተሰጠው ኳሶች ለዋንጫ የሚያበቃን ኳስ ለውድ እንዲወረውር ዕድሉን ሰጥተውታል። ጓደኞቹ ወይም የቡድን አጋሮቹ ማለት ነው። አምነው ሰጥተውት ነበር፣ ግን እነዚያን ሁሉ ስተዋቸዋል። በሕይወቴ ደግሜና ደጋግሜ ወድቄ ያውቃለሁ ይላል። በሕይወቴ ደግሜና ደጋግሜ ወድቄ ያውቃለሁ፣ ለዚህም ነው ስኬታማ የሆንኩት። በዓለም ላይ አሁን በጣም ብዙ ከሚባሉ እንደ ስኬታማ ሰዎች ከሚቆጠሩ እና ከሚጠሩ ሰዎች አንዱ ማይክል ጆርዳን፣ ከውድቀቱ ተነስቶ ስኬታማ መሆን የቻለ ሰው ከብዙ ውድቀቶች ከብዙ ድካሞች በኋላ ማለት ነው አስበ ዘጠኝ ሺህ ሙከራዎችን አድርጎ ያን ልስተዋል። ሶስት መቶ እና ከዛ በላይ ኳሶች ለዋንጫ ለቡድኑ ተሰጥቶት አምኖት አብሮት የሚጫወቱ የቡድን አጋሮች ተሰጥተውት እነዛን ሁሉ ስተዋቸዋል። እነዛን ቢያስቆጥር ግን ቡድኑን ለዋንጫ ማብቃት ይችል ነበር። እነዚህ ሁሉ ስህተቶች፣ እነዚህ ሁሉ ሙከራዎች ግን በህይወቱ መጨረሻ ላይ ፀንተው በመቀጠሉና ለዓላማው ይሄ ማንነቱን ፀንተው በዛ ላይ በማንነቱ ላይ ፀንቶ ለዓላማው ደፋ ቀና በማለቱ ዛሬ ላይ ግን በጣም ስኬታማ ተብሎ እንደ ምሳሌ ከሚቀጠሩ ሰዎች አንዱ ማን ነው? ማይክል ጆርዳን ነው ማለት ነው። የማንነት መለኪያ ስኬት አይደለም። አንዳንዴ አንድ ሰው ስኬታማ ካልሆነ በቃ ማንነቱም በለበሰው በተናገረው ወይ በምናምን ሊለካ አይደለም። ያ ማለት ስኬት ማለት በቁሳዊ ነገር አይደለም የሚለካው ማለት ነው። ውስጣዊ ባለን ማንነት ትልቅ በውስጣችን ካለ ዓላማ ጋር ተጣብቆ መኖርን ነው የሚያሳየው ይሄ ማለት ነው በዚህ ሰዓት እረ፣ ይሄ ነገር ለእኔ አይሆነኝም ብሎ አቅጣጫ መቀየር ይችል ነበረ። ማይክል ጆርዳን ግን አልቀየረም፣ በዛው ላይ ጸንቶ ቀጠለ። ስህተቶችን በድግግሞሹ በዛ ስህተት ውስጥ ሲደጋግማቸው መማር ቻለ። የተሻለ ስኬትን፣ የተሻለ እውቀትን፣ የተሻለ ስብዕናን ገነባ በዛ በያዘው በቅርጫት ኳስ ላይ ማለት ነው። ግልጽ ነው። ስለዚህ የዚህን ያህል ብዙ ውጣ ወርዶች አልፎ ዛሬ ላይ ግን ስኬታማ ከሚባሉ ሰዎች አንዱ መሆን ለሌሎችም ምሳሌ በመሆን የሚታወቅ ሰው ነው ማለት ነው። መልካም። አብዛኛው ሰው ውስጡን የሚነዳው አንድ ጥማት አለ። የጥማት ዓላማ ፍላጎት በርኒንግ ዲዛየር እዛ ጋር ደርሰው እዛ ጋር ሆኖ መገኘት በውስጦችን ሁላችንም የሆነ የሚለበልብ ነገር ወይም በጣም የሚያቃጥል ፍላጎት አለ። ሁሉም ሰው ጋር ማንም ይንማል ሰው እንደመሆኑ መጠን ፍላጎት አለ ማለት ነው። ይህ ጥማት የተመሰከረለትና ጥንቅቅ ያለ ስኬታማ ሆኖ ለመታየት ያለን ጥማት ነው ማለት ነው። በቃ እንደዚህ ባደርግ ይህኛውና ያኛው ነገር ቢኖረኝ እዚያ ደረጃ ላይ ብደርስ ኖሮ ረካለ ረካና ሙሉ ስኬት ውስጥ እገባ ነበር በማለት ራሳችንን በሚገርም ጩኸት ውስጥ ልንሆን እንችላል። የውስጥ ጩኸት፣ የውስጥ ፍላጎት ውስጥ ልንሆን እንችላል። በብዙዎች ውስጥ ሲስተጋባ ይሰማል። ስለዚህም አንዳንድ ሰዎች ይህንን ጥማት ለማርካት ምንም ነገር ከማድረግ የትኛውንም ድንጋይ ከመፈንቀል አይመለሱም። በቃ የሆነ ውስጣችን ያለውን ፍላጎት ለማሳካት ምንም ነገር አይታክተንም። ምንም ነገር ከማድረግ ወደ ኋላ አይመልሰንም፣ አለ። የዚህ አመለካከት ምንጩ ሙሉ ማንነት እንዲኖረኝ በኑሪ ስኬታማ መሆን አለብኝ የሚለው አመለካከት ነው። የዚህ አመለካከትና የህይወት ዘይቤ ውስጥ ደግሞ ስውር የሆነ ፍርሃት አለ። ሙሉ ማንነት እንዲኖረው ስኬታማ መሆን እንዳለበት ያመነ ሰው አለመሳካትን፣ ስህተትና መውደቅን እጅግ የሚፈራ ሰው ነው። የሚሰራው ማንኛውም ስራ ስኬታማ የመሆኑና ያለመሆኑ ጉዳይ ከማንነቱ ዋጋ ጋር ምንም አይነት ግንኙነት እንደሌለው ባለማወቁ ምክንያት ለብዙ ስነ ልቦና ጥቃት ይጋለጣል። ራሱን ያጋልጣል፣ ለዛ ይጋለጣል ማለት ነው። ስለዚህ የአንድ ሰው ማንነት የሚለካው በተሳካለትና ባልተሳካለት ነገር ሳይሆን ለዚያ ሰው ሩጫ ማቆሚያ ለውድድሩም መጨረሻ የለውም ማለት ነው። ይህ አይነቱ ዘይቤ እና አመለካከት የሚያስከትለው ዋነኛው መዘዝ የመውደቅ ወይም ስኬት የማጣት ፍርሃት ነው። ይሄ ነገር ጀምሬ ባጣ ውስጥ እንዲህ ቢሆንስ፣ ያንን ነገር እንፈልጓለን ፈልገ ነው ግን ሌላኛው ኔጌቲቭ ሳይዝ ወይም መጥፎ ነገር ጎልቶ ይታየ፣ ብከስርስ፣ ባያዋጣኝስ እንዲህ ብሆንስ የሚል አይነት መንፈስ ውስጥ እንድንገባ ያደርገናል ማለት ነው። ስለዚህ ከእንደዚህ አይነት ነገሮች ውስጥ ወጥተን በትክክለኛ ሁኔታ ውስጥ ውስጣዊ ማንነታችን ይሳካልኛል፣ ይሆንልኛል። ያው የትኛውም ነገር ስንጀምረው ይሆናል ብለን ነው የምንጀምረው የትኛውም ነገር ማለት ነው። እኔ በህይወቴ በጣም ብዙ ነገሮችን ጀምሬያለሁ። በጣም ብዙ አጥቼ ማውቃለሁ። ራሴን ምሳሌ ማድረግ እችላለሁ። ግን በጣም ግን ነጌ እንደማገኘው ግን እርግጠኛ ሆኜ ውስጤ ይናገራል በደንብ ያን ያሰብኩትን ቦታ እንደምደርስ ያሰብኩትን እንደማሳካው እርግጠኛ ሆኜ እናገራለሁ። በሰዓቱ በዛ በማጣው ሰዓት ግን የሚሰማኝ ስሜት አለን። ሰው እንደመሆናችን ሁላችንም የየራሳችን ስሜት አለን። ግን ያንን ስሜት ወደ መልካም መቀየርና ፈጣሪ ከኛ ጋር እንደሆነ በማመን የተሻለ ነገ እንዳለ አስቦ ፀንቶ መቀጠልን የሚያክል ነገር ግን የለም። ስለዚህ የተዛባ የማንነት መመዘኛ ቀውስ ለመውጣት ከተዛባ የማንነት ቀውስ ውስጥ ለመውጣት በስኬት ላይ ያለን አመለካከት መቃኘት አስፈላጊ ነው። ይገኛል አንደኛ ስኬት ማለት ዘርፈ ብዙ ነው። ስኬት ለሁሉም ሰው የተለያየ ነው። አንዳንዱ ስኬት ብሎ የሚጠራው ይሄ አንድን የጀመረውን ነገር ከግብ ማድረስ በሩጫው ከሆነ ሞረውጥና ሩጦ በዛ በሩጫው ሜዳ ላይ አንደኛ ሆኖ መገኘት፣ ንግድ ላይ ከሆነ በተሰማራው ንግድ ላይ የተሻለ ውጤትን ማጎናፀብ። ግልጽ ነው፣ ሁሉም የየራሱ ራሱ። ግብርና ላይ ከሆነ በዛ በግብርናው ያሰበው ማድረስ። በቃ ሁሉም የራሱ የሆነ ምን አለው ግብ አለው፣ ያንን ግቡ አሳክቶ መገኘት ለዛ ሰው ስኬቱ ነው። ሄዳችሁ አንድ ሰው ብጠይቁት፣ የአንተ ስኬት የአንተ ስኬታማ መሆን ምን ላይ ምላችሁ ብጠይቁት ያኔ እንዲህ እርሻ ላይ እንዲህ እንዲህ ሰርቼ እንዲህ አንደኛ ሆኜ እንዲህ አይነት አምርቼ እንዲህ እንዲህ ለሀገሬ ለራሴም ለወገኔም ጠቅሜ ምን መገኘት ነው ይላቸዋል። አንደኛውስ በንግዱ ዓለም እጅ አንደኛውስ በትምህርቱ ዓለም ተምሬ እንዲህ እንዲህ ሆኜ እንዲህ እንዲህ ደረጃ ደርሼ እንዲህ አይነት ነገር አድርጌ መገኘት ብሎ ሁሉም የራሱ የሆነ ምናለው አለው። እንትናል የራሱ የሆነ ፍላጎት አለው። የሁሉን ሰው ፍላጎት አንድ መሆን አይችልም። ያ ከሆነማ ችግር እኮ ነው። ሁሉም ሰው አስተማሪውን ከተባለ ነጋዴው ኬት ይመጣል? ሁሉም ሰው ነጋዴውን ከተማረ አስተማሪው ኬት ይመጣል? ሁሉም ሰው አውሮፕላን አብራሪውን ከተባለ ሌላው ነጋዴው፣ አራሹ፣ ሌላው ሌላው ኬት ይመጣል? ግልጽ ነው። ሁሉም የራሱ የሆነ ነገር አለው ማለት ስለዚህ ይህንን ነገር በደንብ ልናስተውለው የሚገባ ትልቅ ነገር ነው። ስኬት ዘርፈ ብዙ መሆኑን ልናስተውል ይገባል። ለምን የግዴታ ዶክተር አልሆንክም? ለምን የግዴታ እንዲህ አልሆንክም? ለምን ኢንጂነር አይባልም? ሁሉም የራሱ የሆነ ዲዛይን ቲያትር ዓለም ሲኒማው ዓለም ላይ ትልቅ ሰዎችን በማዝናናት አስተማሪ ዶኩመንተሪዎችን በመስራት የሚታወቁ ለነሱ ስኬታቸው ያ ነው፣ በቃ ሳቲስፋክሽን እርካታ የሚሰጣቸው ያ ነው ማለት ነው። ኮሜዲ ያ ነው፣ ዓለም ላይ ብትሄዱ ሰዎችን ማዝናናት የነሱ ተሰጧቸውን በቃ ስኬታቸው ሰዎችን ማዝናናት፣ በዛ ኮሜዲ ወይም በዛ ተውኔት ላይ በዛ ነገር ላይ ሰዎችን ካዝናና ለሱ ስኬቱ ነው ያ ዙ ሰው በቃ ብዙ ምን ብዬ ምን ማቆም ስለማልችል በጣም የተለያየ ነው ማለት ነው። ስለዚህ ይህንን ልናስተውል ይገባል። አንድ ሰው በስራ ወይም በንግዱ ዓለም የተዋጣለት ሆኖ እና ያሰበው ደረጃ ደርሶ መገኘት በማህበራዊም ሆነ በቤተሰባዊ ኑሮ የተሻለ ሁኔታ ውስጥ ራሱን ሊያገኝ ይችላል። በተመሳሳይ ሁኔታ አካላዊም ሆነ ስሜታዊ ጤንነት ችላ ብሎ እውቀት ወይም ንብረትን ቢሰበስብ የሚኖረው ሰው የሚኖረው ሰው በቀኑ መጨረሻ ስኬታማ ነኝ ብሎ እንዲናገር የሚያደርገው ነገር ምንድን ነው? አንዳንዴ ሀብት አፍርተን የምንፈልገው ሁሉ ነገር አሟልተን የጤና ጉለት ካለብን ጤናችንን ማንጠብቅ ከሆነ መጨረሻ ላይ የሚፈጠረ ለዛ ያካበትነው ሀብት እኛን ላያሳክመን ይችላል፣ እኛን ላያድነን ይችላል፣ እኛን ላያተርፈን ይችላል። ስለዚህ ሁሉንም ነገር አመጣጦ ማስኬድን ያመለክተናል። ለዚህ ጋ ማለት ነው ስለዚህ ስኬት የብዙ መሰረታዊ እና አስፈላጊ ሁኔታዎች ጥርቅም ነች እንጂ አንድ ገጽታ ብቻ የላትም። አንዳንዱ ስኬታማ መሆን ፈልገው በቃ ቤት፣ መኪና፣ ምናምን ቁሳዊ ነገሮችም ስላሟላ ስኬታማ ነኝ፣ ማህበራዊ ህይወቱ የሳሳ ከሆነ ቤተሰባዊ ህይወቱ የተሳሳ ከሆነ ገንዘቡ ብቻ ቤተሰብ አይመሰረትለትም። አንዳንድ ሰው ለገንዘብ ብሎ ስንት ዓመት ተሰዶ የሚሰራ አለ፣ ስንት ዓመት የሚኖር አለ። ግድ እውነት ነው መሰራት አለበት። ግን ሌላ በገንዘብ የማይገዙ ነገሮች ደግሞ አሉ። እነዛ መሟላት መቻል አለባቸው። ሁሉም አብሮ ሲሄዱ ተጣምሮ አመጣጥነን ስንሄድ ነው። ያው ብዙ ጊዜ ለጤና ራሱ የተመጣጠነ ምግብ ብሉ ነው የሚባለው፣ ጤናማ እንድንሆን። በህይወታችንም ሁሉ ነገር ማህበራዊ ህይወታችን፣ ቤተሰቢ፣ ገንዘባችን ሁሉንም ማመጣጠን መቻል አለብን። ያ ሲሆን ደስተኛ የሆነ ህይወትን መምራት እንችላለን። አንዳንዴ ገንዘብ ኖሯቸው በጣም ሀብታም የምትሏቸው ሰዎች ግን ስቀርቧቸው፣ ግን በጣም ውስጣቸው ባዶ የሆነ በጣም የተጎሳቆል አይነት ሰዎች ታገኛላችሁ። ሁሉም ላይሆን ይችላል። ይሄን የምላችሁ ግን በአብዛኛው ግን ታገኛላቸው፣ እርግጠኛ ሁኝም ነገራቸው ማለት ነው። ያ መሆን የለበትም ማለት ሁሉንም አመጣጥ ነው አመዛዝ ነው ማስኬድን ይጠይቃል። ሌላው ስኬት የሂደት ጉዳይ ነው። ስኬት በአንድ ጀምበር በአንድ ሌሊት የሚመጣ የሚመስለው ሰው አለ። ቅድም ማይክል ጆርዳንን አሰቡት። ስንት ዓመታቶችን ይሁን ይህን አይደል ኳሶችን ሲስት የነበረው፣ ይህን አይደል ሲወድቅ የነበረው እና አብርሃም ሊንከንን በጣም ብዙ ሰው ማለት ይቻላል ኢትዮጵያኖች ራሱ በጣም ብዙ ለዚህ ተምሳሌት የሚሆኑ ሰዎች አሉ፣ ግልጽ ነው። ስለዚህ ይህንን ነገር በደንብ ልናቀው ይገባል። ስኬት የሂደት እንጂ የሂደት ጉዳይ እንጂ የአንድ ጀንበር ላይ የሚፈጸም የሚደረግ ነገር አይደለም። ስኬት የአንድ ጊዜ ክስተት ሳይሆን የሂደት ጉዳይ ነው። ስኬት አንድ ደረጃ ካልደረስኩ አልረጋጋ ማለት ሳይሆን ጉዞን ጉዞውን በመጀመራችንና በሂደት ላይ መሆናችን እና መርካትና መረጋጋት ማለት ነው። አንድን ነገር ጀመር፣ በዛ ነገር ላይ ጉዞውን ግን ማቋረጥ የለብንም። በዛ ጉዞ ውስጥ መሆናችን ማረጋገጥ በዛ ላይ ሆነን ግን ደስተኛ ሆነን እና ተረጋግተን መሄድ መቀጠል መቻል አለብን። በዛ ነገር ላይ ያዝ ለቀቅ ከሆነ ነገሮች ሁሉ እንደዛው ነው እየሆኑ የሚሄዱብን ማለት ነው። ስለዚህ በደንብ ጸንተን መያዝ አለብን። ዘርፈ ብዙ የሆነው የስኬት ምስጢር ዘርፈ ብዙ የሆነ ጥረትና ትጋት ይጠይቃል። ያለ ትጋት ያለ ጥረት የሚመጣ ነገር ስለሌለ መጀመሪያ ቤትኛውም እምነቱን ፈጣሪያችንን አስቀድም። ከፈጣሪ ቀጥሎ ግን የእኛ ጥረት ያስፈልጋል፣ የእኛ ትጋት ያስፈልጋል። የጎደለውን ነገር ለመሆን በእውቀት ከሆነ በተለያየ ነገሮች ከሆኑ እነዚ ነገር የማሟላት ድርሻ አለብን ማለት ነው። የማወቅ የመጠየቅ የመፈለግ ነገር አለ። ስለዚህ እነዚህ ነገሮች ትልቅ ቦታ አላቸው። ሌላው ስኬት ተለዋጭ ነው። ዛሬ ሀብታም የነበረው ሰውዬ ነገ ወድቆ ልታገኝ ትችላላቸው። ግን ስለወደቀ እዛ ወድቆ ይቀራል ማለት ግን አይደለም። ትላንትና ያንን ብር እንዴት እንዳመጣው ስለሚያውቅ ድጋሚ ያንን ለማምጣት ይጥራል ማለት ነው። መንገዱን ያውቀዋል። ኦልሬዲ፣ አንድ ሰው ቤቱን ሰርቶ ቤቱ ቢነድበት ያንን ቤት እንዴት መሰራት እንደሚችል ያውቀዋል። በቃ ገንዘብ ጥረት ሊሆን ይችላል፣ ከተለያየ ቦታ ግን ሊያገኘው ይችላል ማለት ነው። ስለዚህ ልክ እንደዛው ነው። እዚህ ጋር ስኬት ተለዋዋጭ ነው። ትላንት ቀላል ነው ያልነው ሁኔታ ዛሬ ከባድ ሊሆን ይችላል። ዛሬ የጨመረው ነገር ነገ ሊቀንስ ይችላል። ዛሬ የተነሳሳውና የጋለው ስሜት ፍላጎት ነገ ቀዝቀዝ ሊል ይችላል። እንደ ሁኔታውና እንደ ዕለቱ ስሜት ጥረቱ የሚቀያየር ሰው እንደዚያው አይነት ውጤት ያተርፋል። አንዴ በጣም በትጋት የሚሰራ አንዴ ደግሞ ችላ የሚል ሰው ውጤቱን በዛው መልክ ይቀያየራል ማለት ነው። ኮንሲስታንሲ ወይም ቀጣይነት አይኖረውም ማለት ነው። እንደ ዕለቱ ሁኔታና ስሜት ሳይሆን ከዓላማ አንጻር የሚሰራ ሰው ደግሞ ከዚያው አንፃር ስኬታማ ይሆናል። ሁሉም ህይወታችን ስንኖር ከዓላማችን አንፃር እንጂ ስሜታችን ሊነዳን አይገባም። ጥሩ ነገር ሲገኝ ዛሬ ደስ ብሎ መስራት፣ ነገ ደግሞ የሆነ ድብር የሚል ነገር ሲመጣ አብሮ ድብር የሚል ከሆነ ያ የምንፈልገውን አቺቭመንት ወይም ግብ የምንፈልገውን ስኬት አይሰጠንምና። በደንብ አስተውለን በዛ ውስጥ መሄድ መቻል አለብን። ስለነበረን እጅግ በጣም ድንቅ ጊዜ ከልብ አመሰግናለሁ። ስላዳመጣችሁኝ ከልብ አመሰግናለሁ። ለቻናሊ አዳዲስ የሆናቸው ሳብስክራይብ በማድረግ የደወል ምልክቷን በመጫን ላይክ፣ ሼር በማድረግ እንዲሁም ሀሳቦቻቸውን በመለገስ የተሰማቸውን ነገር ሼር በማድረግ አጋሩኝ። አመሰግናለሁ።